እንዴት ይሰራል? በትንጃን በብዙ መልክ ይሰራል። እንዴት ይሰራል ካላችሁ እስቲ አብረን እንከታተል። እንግዲህ አዶ ዩቱብ በየጊዜው አዳዲስ ነገር ይዛላችሁ እንደምትመጣ ደግሞ የተለመደ ስለሆነ እንግዲህ የዛሬው ደግሞ በትንጃን እንዴት ይሰራል የሚለው አብረን እናያለን ማለት ነው። በትንጃን በጣም ተወዳጅማ ጤናማ የሚያደርግ መሆኑን ታውቅ የታወቀ ነው። ባለሙያዎች ተናግረውለታል። እኛም ራሳችን ደግሞ የምንጠቀመው ሰዎች እንመሰክራለን ማለት ነው። በታጃን በተፈጥሮ የራሱ የሆነ ቅባት ያለው እንዲሁም ደግሞ ለጸጉራችን ብንጠቀመው ምንም አይነት ለጸጉራችን ጉዳት የማያደርስ መሆኑን እጅግ በጣም የታወቀ ነው። ሚዲያው ላይም ብታዩት ገባ ብላችሁ። ወይም ደግሞ ራሳችሁ ተሞክሮ ብታደርጉት ምንም አይነት ኬሚካል የሌለው ነገር የተፈጥሮ ነገር ስለሆነ በጣም አሪፍ ነው ብዬ ነው የምመክራችሁ። ለፀጉር እንዴት ይሆናል ለምትሉ ደግሞ በሌላ ጊዜ ለፀጉሬ እንዴት እንደምጠቀመው ብዬላችሁ ስለምመጣ ዛሬ ለየት ያለ የራሴ የሆነ የበትንጃን አጠባበስ ብዬላችሁ ነው የመጣሁት ማለት ነው እንግዲህ በታጃን አብዛኛውን ጊዜ ሚዲያው ላይ የምናየው በተለያዩ ቤቶች በግብዣም በምንም ስንሄድ ተጠብሶ በዘይት ጥልፍፍ ብሎ ነው የምናገኘው እና ዘይት ምን ያህል ለጤና ጎጂ እንደሆነ አብዛኞቻችን እናውቃለን። ዘይት ለጤናችን ምን ያህል ጎጂ እንደሆነ አብዛኞቻችን እናውቃለን። ወይ እንዴትስ ማድረግ አለብን? ይታጠባል። እደሞ ሬ የምጠፍ ሰው ለፍ ትንቻለን ዛሬ ተመርቃቢዎቼ በጣም ትንሽ ስለሆኑ ብዙ ሰው ስላልሆነ ነው ትንሽ ነገር ይዤ መጣሁት። ዛሬ እንዴት ነው እንዳትሉ ያው እንግዲህ ሁሌም ድግስ ላይኖር ስለሚችል ገጠመኝ ስለሆነ አንዳንዴ መንገድ ይሄዳሉ የተወሰነው ሰው፣ አንዳንዴ ደግሞ ውጭ በልቶ የሚመጣ ሰው ይኖራል። አንዳንዴ ደግሞ በቀዛሪ አላሰኘኝም ሰውነቴ መቀነስ አለበት ብሎ ከቤተሰቡ መሀል የማይመገብ ሰው ይኖራል ማለት ነው። ስለዚህ ሌላ ጊዜ ግን እነዚህ የላቅናቸውን ልጣጮች ምን እንደምናደርጋቸው አብረን እናያለን። ሁለት ፍሬውን እና አራት ፍሬ በተንጃኔን ዘጋጅቻለሁ። ብዙ ጊዜ አካባቢው ንጹህ መሆንና የሚሰሩበት ቀን ንጹህ መደረግ መሆኑን እንዳይረሱ የሚለው መርሃግብራችን ይቀጥላል ማለት ነው። ይሄ ነው ለጥብሱ የሚያስጨንቅ ነገር የለም